ድሬዳዋ የኦሮሞ ነች፣ የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። እኔ ከእኔ በፊትም ም እንደሰማሁት ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላውቅም። ከእኔ በላይ እድሜ ያሉትም አባቶች እንደ አስተማሩን ድሬዳዋ ኢሳ እና ጉርጉራ መሆኗ ነው ማውቀው እና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 በዚህም አንጨቃጨቅም። ድሬዳዋ ከኦሮሚያ ይነጠልና ለፌዴራል መንግስት ይሁን፣ ሶማሌ አንዱንተር ከንቲባ ይሁን አንዱንተር ኦሮሞ ከንቲባ ይሆን ብለው አስማሙ። ይሄ ግን ህገ መንግስት ላይ የለም። ዛሬ መናገር የምፈልገውን ትችት ነው። በጠቅላይ ሚኒስትራችን አብይ አህመድ የተናገረው ቃል ትችት ነው መናገር የምፈልገው። ድሬዳዋ የኦሮሞ ነች የኦሮሞ ክልል ነበረች ስላለ ያንን ተቃውሞ ለማሰማት ነው ዛሬ ከብሔሬ ጋር የተቀመጥኩኝ እዚህ። እኔ ከኔ በፊትም እንደሰማሁት የኦሮሞ ድሬዳዋ የኦሮሞ ክልል የትም ቦታ የተጻፈ ቦታ ሰምቼም አላውቅም። ከኔ በላይ እድሜ ያሉትም አባቶች እንደ አስተማሩን ድሬዳዋ ኢሳና ጉርጉራ መሆኗ ነው ማውቀው እና ዛሬ በዚህ መስበር አብይ በተናገረው ባለው ድሬዳዋ የኦሮሞ ክልል ነች ያለው እሱ በህልሙ ያየው መሰለን ያንን ቃል እና መቼም ድሬዳዋ ኦሮሞ ክልል ሆና አታውቅም። በኦሮሞ ስር ተስተዳድራም አታውቅም። ከዚህ በፊትም በኢሳ እና ጉርጉራ ነው እስከዛሬ ዛሬ ድረስ የተስተዳደረችው። ካሁን ከትግሬ በኋላ ቲፒኤልኤፍ ከጀመሩት በኋላ እነሱን